ባንቺ ሚዛን እኔን አትገምች። ባንቺ ሚዛን ፋራ ወንድ አማትራክተቱ ፋራ የምትሉት የለም። እኔ የሚመቸኝ ሚስ ቦርጭ የሌለው ሲማ ግልጽ ነው። የእኔ እኮ ቀላል ነው። አማርኛ ደግሞ ባይችል በጣም ደስ ይለኛል። ይሄ አማርኛ ማይችል ኦሮሞ የለም ምንድነው ምናምን የሚል በጣም ነው እሱ ድካሜ ነው እግዚአብሔር ምስክሬ ነው፣ ድካሜ ነው። ይሄ አማርኛ ማይችል ምናምን ሊልቲ ምናምን የሚለኝ ማለት ነው። ማይ ጋድ በጣም ነው ደስ የሚለኝ። አምጡት። ሊልቲ ምናምን የሚለኝ ይወድሻለሁ ሲጽፍ ራሱ፣ አክሰንት ያለው ወንድ ነው ደስ የሚለኝ፣ እንኳን ሲያወራ ሲጽፍ ራሱ እኔ ራ ይወድሻለሁ ምናምን እያልኩኝ ማነቦ ወንድ እንደዚህ አይነት ነው ደስ የሚለኝ። ሀበሻ ቤት አንሄድም። ጉርበዮ ምናምን እኔ አልችልበትም፣ እኔ አልችልበትም። ለወንድሜ ልዳርሽ? እኔ ኦሬዲ እኮ ኦሬዲ ቁሜ እንደምቀር ማቅሴት ነኝ ጋይስ። ከዚህ በኋላ የሚካያን ዘፈን ስሙ። አንድ ሰው ዘፈኑ ምን ይላል? በአንተ እሱን ለመወዳደር የመጡ ወንዶች የእሱን ዘርፍ እንኳን አነኩም፣ እንኳን ከእሱ እኩል ለመቆም አለች። ሚካ እኮ ናት፣ በቅርቡ ትረገጣለች። ሚካ ከዛ በቃ ባላግቢ ይሉኛል፣ ወዴት ላረገው ነው አላለች? እውነቷን እኮ ነው። እኔ አሁን ባላግቢ፣ አሁን ለወንድሜ ልዳርሽ፣ ወንድምሽ ምን ላረገው ነው? ጉንዳን እኮ የሚመስለኝ ሌላ ወንዶች እንዳለ ጉንዳን ነው የሚመስሉኝ እግዚአብሔር ሁሉም ጭንቅላታቸው ትላልቅ አንቴና ያላቸው የሚመስሉኝ። ጌታን። አሁን አንቺን ለወንድሜ በእግዚአብሔር ልዳርሽ ምናምን ስትይ ምን ላረግልሽ ነው? ወንድምሽ ጉንዳን ነው የሚመስልኝ ወንድምሽ፣ ይቅርታ አርገ፣ የፈለገ ቆንጆ ቢሆን። ከዛም በኋላ ያ ለእሱ ያልሆነ ገላ አለች። እውነቷ እንደ ቅጠል ይርገፍ፣ ለእሱ ያልሆነ እድሜ እንደ ጥላ ይረፍ ይለፍ። ግን እንደዚህ አይነቶቹ የሚመቼ እኔ እንደ እናቴ የሚያወራ ነው ደስ የሚለኝ። እናቴ አማርኛ አይችልም፣ እንደ እሱ አማርኛ ማይችል ነው ደስ የሚለኝ። ሁለቱንም የሚያወራ ከሆነስ እኔ እንግዲህ የወንድ ልክ አይተናል። የወንድ ልክ አይተን ሌላ ወንድን ማየት ከባድ ነው። እኔ ቆሜ ነው የምቀረው። ልጆችን በሰላም ማሳደግ ነው የምፈልገው። ከዚህ በኋላ እኔ ጋር ዶርስ ክሎስድ፣ ቆሜ ቀሪ ነኝ፣ ልጆችን አሳድጋለሁ። ለሚን ዲን የጠፋው የጠፎ እኔ ምን አቃለሁ። በቃ የሆነ የለም የሆነ ሰው የሚታረግ ና ከውርጋጦች ጋር ታሳልፍና፣ ላይፍ አንድ ሰው ስታንዳርድህን ዝቅ ላይል ከፍ ያደርገዋል። ከዛም በኋላ መውረድ ይደብራል። ወደ ድሮክ ሌቭል ኦፍ ሰውን የምታይበት አመለካከት መውረድ ይደብራል። እራስን መናቅ ይመስላል። ስለዚህ ይሄ ነው ችግራችን። ይህን ልሻለሁ እጅ ከኔ ተማሪ ግን እንዴት እንትን እንደሚባል ከኔ ተማሪ ሰው ደረጃ አለው። በጣም ወንድ ልጅ ደረጃ አለው። ወንድ ልጅ ደረጃ አለው። እግዚአብሔርም ትናንትና እየነገርኳቸውን ደረጃ እንዳለ ከዛን የደረጃ አንድ ሃይኮፒ አለ ደረጃ ሁለት አለ ደረጃ ሁለት ሃይኮፒ አለ ደረጃ ሶስት። ከዛም በኋላ መታወቂያቸውን አይተሽ ወንድ ነክ ሴት ነ ብለሽ የምታረጋግጫቸው ወንዶች አሉ። እዚህ ብለ መታያቸው ማለት ነው። ከሴት በላይ ወገቡን ይዞ ተወረግርጎ የሚሳደብ አሁን እሱ ወንድ ነው፣ አይዲ አይተሽ የምታረጋግጫው። ከዛም በኋላ ደግሞ ሌሎች ደግሞ አሉ ሌሎች ደግሞ አሉ። እነሱን ደግሞ ሴቶችና ህጻናት ቢሮ ሄደው አምስት ምስክር ይዘው ወንድ ነኝ ብለው አስመስክረው የቀበሌ ወረቀት ይዘው የሚመጡ ወንዶች አሉ። ብዙ አይነት አለ። እንዴት ነው እንዴ? ጀግና ወንድን ከሌላ ወንድ ጋር እንዴት ነው የምታመዛዝኑት ወገኖች? ዮናስ ማኛ ና ዮዳብ ስንተኛ ናቸው እነሱ? ከር የቀበሌ ወረቀት ይዞ መምጣት አለበት እውነቴ ነው። እሱ የቀበሌ መታወቂያ ይዞ መጥቶ ከነገና የሴቶችና ህጻናት ቢሮ ሄዶ ብልቱንም ደግሞ በነርሷ አሳይቶ ወንድነቱን ብቻ ሳይሆን ብዙ ነገር አሳይቶ ነው ወንድነቱ ተረጋግጦ ወረቀቱን መጥቶ የምናረጋግጥለት እንጂ፣ አናውቅም ወንድነቱን። እውነቴን እኮ ነው። የራስ ወንድነታቸው ይመርመር። ቀላል አስባ አለቀልሽ። ተሳዳቢ ማን ይፈራል? መሳደብን ፍሮ ተሳዳቢ እንዳትፈሪ ጤት ሆነሽ ተሳዳቢ ወንድ ብለትሽ ጋብቼ ብለትሽ ወጥቼ ስለሚልሽ ከምትሆኝ ወን እንትንታት ሶሻል ሚዲያ ለመናገር ያለብሽን ተናግረሽ በለፊ ማንንም እንዳትፈሪ። ግን አሁን እኔ በእውነት በቪዲዮ ወተክ ብናውራ ደስ ይለኛል። እኔ ደግሞ አግኝቼ ካላቅም ከአራት አመት በላይ አድናቂት ነኝ። ቴንኪው እንደዚህ ተላልፈንም ተነጋግረንም በክፉም ያው ብዙ ጊዜ ስትቀጣቀጭ ምናምን አይሻለው እኔም በራሴ ሙድ ያው ቀጣቀጣለው ምናምን። ግን እኔ ከማን ጋር እኔ አሁን እኮ እኔ ሳደብ ሰምታኝ ታውቃለህ? ኖ ብዙ ሰዎች አንቺ ላይ ይነሳሉ ብዙ ሰዎች አያሉ ታደርጋችኋለሽ መሰል ትንሽ በስሱ ላስላስ ሆን አይ፣ ነው እና ብዙ ሰዎች እንትን ሲሉብሽ ሲነሱብሽ ምናምን ያለው ለዛ ነው። እንክታውክ ነው ወይ እያሉክ ነው። ፊትን ማታሳየው ለእንደ ቆርጦ ቀጥል መልስ የለኝም። ለአነስተኛ እና ጥቃቅን መልስ ስለሌለኝ በጣም ይቅርታ። እውነትህን ነው። እንዴት ነው ግን ሮያል ፋሚሊ አንድ ላይ ናችሁ አሁን? ብር ትሰበስባላችሁ፣ ብሩስ ለፋኖ ደርሰዋል? እንዲያው ኢንተርቪው ከምን እንደመጣ ባላቅም በትግሉ ዙሪያ አንድ ላይ ነን። ችግር የለብህም። ያው አንቺ ያመት ደጋፊ እንደሆን ሻቃ፣ ችግር የለብኝም የለብኝ ምንም ልታደርጊ ስለማትችል ገንዘቡ አስጨንቆሽ ነው ያለመድረሱ። ግን ይችን የጠየቅሽኝ እንደውን እኔ ወልክ ሚኪ እኔ እያየወቅ ብናወራ ደስ ይለኛል ግን እኔ አሁን ጥያቄ ብሩ ለማን የደረሰው ፋኖስ ሀገር ሲገባ የትኛው ፋኖ ነው የሚመራን ይሄ ጥያቄ አለኝ እኩልስ ተደራሽነት ነበረ ወይ ብሩ ቢኮዝ አንዳንድ የፋኖ መሪዎቻችን እኮ ተራብን ሲሉ ሰምተናል ከነገና ደግሞ ላይቭ ላይ ቀሚስ ስትገዛዙ የሀገር ባህል ልብስ ለብሳችሁ አንድ አይነት ምናምን ምናምን ለብሳችሁ ሳያችሁ ደስ ይለኝ ኦ ማይ

ምን ነው? የሆነ ነገር አለ። በቃ እርሾሽ፣ እኔ ዲቦዬ እንወዳታለው። እኔ በጣም ነው ማከብራት። ጥሩ ልጅ ናት። አክባሪዋ ሳደርጋት ሳይለንት ሆነች እና እግር አገባች መርጣ መርጣ። ጎንደሪዎችን ለምንድን ነው ሪኩዌስት የምትልክላቸው? አይ በመጀመሪያ አንድ ነገር ልንገረሽ። ይኸውልሽ፣ ከዚህ ጋር ሰከንድ፣ እኔ በጣም ስማርት ሰው ነኝ። አንደኛ እኔ ጎንደሬ አይደለሁም። ሰምተሻል? ጥሩ አድርገሽ ጎንደሬ አይደለም እንዴ? አዎ፣ እኔ አማራ ነው። በዚህ ዝም ብሎ በመሰለኝ እና በደሳ ላይ የሚሰጠው ለምሳሌ፣ አንቺ የሰው ጋር ስትነቋቆሪ ምናምን ቅጥል የሚያደርጉት ነገር አለ አይደል? እዛ የሚሰጠው ስያሜ እንጂ እኔ ጎንደሬ አይደለሁም። ይችን ያዥል አንድ ሁለተኛ የትኛው ፋኖ ነው የሚመራን? የሚል ጥያቄ አስተሻል። ይችን ልጅ አስወጣ አላስወጣትም? እንዲያውም ቡል ሁልጊዜ ከእሷ ጋር ነው የምወያይ። ምን አገባ? እኔ እኮ ራሴን ማቅ ልጅ ነኝ። ተግባባን። ለምን ተሳዳቢዎቹ ታዲያ? አሁን ለምሳሌ ከነ ጂጂክያ ጋር ብዙዎቹ ቁጭ ብለው ያወራሉ። ከማንኛውም ከነ የሆነ ማኛ ጋር ከነ እንትና ማን ነው? ከነ ይሁዳብ ጋር ምናምን ያወራሉ አለ። ምን አገባ ከእኔ ጋር ሲሆን ነውር ነው አለ። ከዚህ በፊት አንዴ፣ ቆይ ልመጣለሽ ነው ወደ ጥያቄሽ። ከዚህ በፊት ከቅዳሜ ማን ነው ከቤተልሔም ዳኛቸው ቤት እንዳጋጣሚ ጆይን ብዬ ናግባ ናግባ ስትለይ ገባው። ድፍን ሶሻል ሚዲያ ዘመታችሁብኝ። ዛሬ እነ ሳሚ እነ ባናና ሲገቡ ታዲያ ለምን ዝም አላችሁ?

ፋኖ ተራብነ ሲል ነበረ ምናምን ለሚለው ፋኖ እውነት ነው። ዘራፊ ስላልሆነ ባንክ እየጠበቀ ይራማል። እሱ ማለት ነው። ገባሽ አይደለ? ለምን አንደኛ፣ ንጽዋና አይጨፈጭፍም፣ ሁለተኛ ባንክ አይዘርፍም፣ ሶስተኛ ነፃነት ፈላጊ ነው። አትግደሉኝ ብሎ ነው የወጣው። የትኛው ፋኖ ነው የሚመራን ለሚለው ፋኖ አንድ ነው ያሰላለፍ ልዩነቶች ነበሩ። የአቋም ልዩነት ግን የለም። ለምን ባለው ስርዓት ያለውን ስርዓት ለመገርሰስ ማንኛውም ፋኖ እጅና ጓንት ነው። ገባሽ አለ። በዚህ ሰዓት ደግሞ ያሰላለፈው ልዩነቶቹ ጠበው ሁለቱ ነዋል። እነሱ ደግሞ ከወር ከሁለት ወር በኋላ አንዱ ነው ስልጣን መንበሩን ይቆጣጠራሉ። ገንዘቡስ ደርሷል ወይ ለሚለው በትክክል ለዛ ደግሞ ኤቪደንስ አሁን፣ የሆነ ክስ ምናምን ምናምን። እኔ ለምን መስልሽ ፐብሊክ ሚዲያ ወጥቼ የምናገር ሰው ስለሆንኩኝ ማንንም አልፈራ። የሚመጣውን ነገር ደግሞ ለነፃነት ስትታገል ሲቀዘቅዝ በማንኪያ ሲሞቅ በማንኪያ ሲቀዘቅዝ በእጅ አይደለም። የሚመጣውን ነገር ለመጋፈጥ አይም ሬዲ። ስለዚህ ገንዘቡ ደግሞ በዛን ሰዓት ያስተላልፍ ልዩነቶች ነበሩ በእነዚህ አሰላለፍ ልዩነቶች ደግሞ በአራቱ አቅጣጫ ከመሪዎች ኤቪደንስ አለኝ። አዎ፣ ደርሷል ሳትጨምር ሳትቀነስ። አሁንስ አሁን ደግሞ ለድፍን አማራ ፋኖ መሰብሰብ ስላለበት በዚህ ሰዓት ገንዘብ እያሰባሰብን አይደለም እንደ ሮያል ፋሚሊ ለምን አንደኛ የህዝብ ትግል ሆኗል። አሁን የፋኖ ብቻ አይደለም፣ ወይም ፋኖ ብለሽ ነጥለሽ እንትን የምትይው አይደለም። የድፍን የአማራ ህዝብ ትግል ነው። ያለውን ተካፍሎ ነው የሚበላው። የኢትዮጵያ ንብረት የሆነውን ባንክ ደግሞ ይጠብቃል። የኢትዮጵያ ንብረት ለምን ከዚች ባንክ እያንዳንዱ ሰማንያ ስድስቱ ብሔር ብሔረሰብ ቆጥቦ ሊሆን ይችላል ከዛች ባንክ ላይ ማለት ነው። ስለዚህ ፋኖ ማለት ከአለው ስርዓት በላይ ገና በትግል እያለ የህዝብን ገንዘብ ቀይ ሳንቲም ማይነካ የነፃነት ታጋይ ነው። ለምሳሌ ወደ እናንተ ስርዓት ስመጣ፣ ደግሞ አንቺ የምትደግፍ ስርዓት ደግሞ ስርዓቱ እንደምደግፍ ያው ስታንጸባርቂ በቅርብ ርቀት እኳ አንቺ በቅርብ ርቀት የአራት ዓመት አድናቂን እንዳል ሲውሉ እኔ በቅርብ ርቀት ሌልቲን አውቃታለሁ። አንድ ጥያቄ ልጠይቅም። እሺ አሁን ያማረ ፋኖ ነው አንድ ሆኗል። ባለፈው አይተናል። መከታውና ማን ነው ይሄ? ወይ ማነው ዘመነ? ግን ሊዋጉ እየተፈላለጉ ነው። እንደውም ፉከሮቹንም ቲክቶክ ላይ ደርሶኛል የሁለቱም ከመከተው ይሻላል ወይስ ዘመነ ካሴ ወይስ እስክንድር ወይስ ጎንደሬ ሀብትሽ ይሻላል፣ የቱ ይምራል? በመጀመሪያ አካባቢ መጥራት አያስፈልግም። ጎንደሬ የሚባል ማንነት የለም። መታረም ያለበት ማለት ነው። ለምሳሌ አንቺን አሩስ አዳምጪ አንዴ ማንነት ለምን አንዴ ቆየኝ፣ እስኪ አንዴ ቆየኝ። ጅማ የሚባል ማንነት አለ የለም አርሲ የሚባል ማንነት አለ። አርሲ ነው አለ ማንነት አለ። እኔ ወለጋ ኦሮሞ ነኝ። ወለጋ የሚባል ማንነት አለ። ኦሮሞ አንድ አይደለም ማለት ነው። አንድ መሆን ሳይሆን ሀዩ ኤክስፕረስ፣ ቆይ መጀመሪያ የእኛውን መልሽልኝና ወደ ማብራራሽ ትሄጃለሽ። ለምን መሰለሽ ማንነት እንዲፋይን አድርግልኝ እኮ እሱን እኮ ነው። እኔ እኮ እሱን እኮ ነው። መጀመሪያ የአንቺውን መልሽልኝና ከዛ በኋላ እኔ ደግሞ አብራራልሻለሁ። ችግር የለብኝም። ማንነት ለምሳሌ አሩሲ አለ አርሲ ፕሊስ፣ አሩሲ የሚባል ማንነት ያላቅም። እኔ አርሲ የሚባል ግን አውቃለሁ። አርሲ አርሲ ያው የኦሮመኛ ቃል ስለሆነ ትንሽ ከአጠራር ስተት ካለ ችግር የለውም፣ እታረማለሁ። ጅም አለ፣ አምቦ አለ፣ ቦረን አለ። ይህ ሁሉ የተከፋፈለ ነው፣ አንድ አይደለም ማለት ነው። ኦሮሞ ጎሳችን ነው ጎሳዊ ማንነት ትና ብሔረሰባዊ ማንነት ይለያያል ኦኬ ስለዚህ በጎሳ ትለያያላችሁ በኦሮሞማ ደግሞ አንድ ነን ተጨፍልቃችሁ በግድ ማለት ነው አንዱ ናችኋል በግድ ሳይሆን ብሔረሰባዊ ጎሳሽ ሌላ ከሆነ እኮ ነገርሽ ሌላ ነው ማለት ነው ገባሽ አይደል የሌላ ነገር ነሽ ማለት ነው ለምሳሌ ወላይታ፣ ሲዳማ፣ አፋር፣ ጉራጌ፣ አማራ፣ ትግሬ እንደሚባለው ሁሉ ልክ እንደዛ ነሽ ማለት ነው። ስለዚህ ኦሮሞ ስምንት ልጆች ወለደ። ልጆች ናቸው? ጎሳዎች የሚባሉት ልጆች ናቸው እንዴ? ጎሳ እኮ ሌላ እኮ ነው። ጎሳ እኮ ጎሳ ምን አላወቅሽውም እንዴ? ጎሳ ማለት እኮ ነገር ጎሳውን እንተውና ማንነትም ደ ወሬኔ ጎንደሬም አማራ አንድ ይሁን እኔ ደስ ይለኛል። እኔ ጥያቄ መከታው ይምራን ወይስ ዘመነ ወደዛ ልመጣለሽ ነ ይቺን መታረም ስላለበት ማለት ነው። ይሄን ላብራራለሽ አማራ በመልክዓ ምድር አይጠራም። ዶንጎሪ እሱ ዶንጎሪ እኔ እሱ አማራ አንድ በመልካም ምድር አይጠራም። የመልካም ምድር ስያሜ ለመስጠት የሄድሽበት እርቀት ስህተት ነው፣ መታረም አለበት የሚለውን ኮሚኒስስ ይለኛል። ግን መከታው ይመራናል ወይስ ማነው ስሙ? ኦኬ በሀገሪቱ እዚህ በፊት ስንት መሪ ነው የተቀመጠ በጠቅላይ ሚኒስትርነት? አሁን እኔ አንድ ጥያቄ ነው የጠየቀው። ይቺን መልሽልኛ ይቺን መልሽልኝና ጥያቄውን መልስልሻ። በሀገሪቱ ስንት መሪ ነው የሚቀመጥ ወይም እዚህ በፊት እየተቀመጠ የሚመጣው ስንት መሪ ነው? ሰባት፣ ስምንት ቲም ነው ወይስ አንድ ጠቅላይ ሚኒስትር ነው? እንዴት ነው? እቺን እስኪ በጠቅላይ ሚኒስትር አብይ አህመድ ስር፣ በስሩ ደግሞ የተለያየ እርከኖች አሉ። በጣም ጥሩ። ስለዚህ ዘመነን በዩ መከታውን በዩ ሀፍቴም በው አርበኛ ምሬ ወዳጀም ጄኔራል ተፈራ ማሞን ሁሉም አንድ ናቸው። ገባሽ አይደለም? ለምን ያለውን ሥርዓት ለመጋፈጥ ነው የወጡት። ቅድም ደግሞ ምንድን ነው ያልሽው? ዘመነ ካሴ መከታውን ሊወጋ ብሎ ምናምን ስትይ ሰማሁ። አላለም። ኤቪደንሱን አምጪልኝ። ይኸውልህ ተራ ስም ማጥፋት ነው የሚሆነው። ታዲያ ለምንድን ነው የአማራ ፋኖ አንድ ሲሆን መከታው እዛ ውስጥ የለም ነበር? ይሁንሽ፣ ቅድም እንደገለጽኩልሽ የትጥቅ ትግል ስለሆነ የትጥቁ ትግል በተሰለፈበት አውድ ነበረ። አሁን ወደ ተቋም እያደገ መጣ። ወደ ተቋም እያደገ እያደገ ነገ ደግሞ ወደ መንግሥታዊ መዋቅር ያድጋል ማለት ነው። ስለዚህ የተለያዩ አደረጃጀቶች ነበሩ። አሁን ሁለቱ ሁኗል። ሁለቱ ደግሞ አሁን እየተነጋገሩ ነው። ማኒፌስቶውን ማወቅ እንፈልጋለን። ቢኮዝ አማራ ፋኖ አራት ኪሎ ሲገባ ብሔር ብሔረሰቦች እኛም በማፋኖ ስር ነው የምንሆነው፣ እና አላማቸውን ማወቅ እንፈልጋለን። አሁን ሶስተኛ ዓመቱ መጥቷል። ያለምንም አላማ ያለምንም አላማ የሚለው ስህተት ነው። መታረም አለበት። ማኒፌስቶ አለክ ቆይ መጀመሪያ ይችን እናርማታ ያለምንም አላማ የሚለው ለምሳሌ አብይ አህመድ ቆይ፣ እሱ መዋት መሰልቀጥ ነው ስንት ወደዛ አንሄድም መጀመሪያ ንናርም አይደለም አለልቲ ቆይ መጀመሪያ ንናርም አይደለማ ለመመሰለክ ቋንቋ እሱም በኋላ ከብራር ልኛለሽ ያለምንም አላማ ሶስት ዓመት ሞላው የሚለው መብራራት ራስ ስላለበት ነው። ገባሽ አለ እኔ ከቤትን ያለው አንቺ ከቤትሽን ያለ አንቺ በተረዳሽበት ወይም ደግሞ ዝቅ ለማድረግ የምትሄዥበት ርቀት ትክክል ስላልሆነ፣ ለምን ብት ጨፈጨፉና አንዴ ቆይማ፣ በድሮ ምን መሰለክ እኔ አንድ ጥያቄ ቅክ እንድንመልስ አልፈልግም። ሀቅ ምናምን ሳይሆን አትዞር፣ አጠር አድርገ ንገር። አንቺ ነሻ ወደዛ የደሸነ ካታሽ አንቺ ነሻ? በድሮን የሚጨፈጨፈውን ህዝብ እየታደገ ያለ የነፃነት ታጋይ ነው። ፋ ነው። ገባሽ አለ አብይ አህመድ በድሮን ሲጨፈጨፍ ሲደፍር፣ አትደፍርም እናቴን አትደፍርም እህቴን ብሎ ባንክ እየጠበቀ ያለውን ስርዓት የሚጋፈጥ የነፃነት ታጋይ ነው። ስለ ብሔር ብሔረሰቦች አንስተሻል። በቅድሚያ ብሔር ብሔረሰብ አሁን እየተገደለ ነው ያለ። ለምሳሌ ምሳሌ እንውሰድ። ደቡቦች ተጨፍጭፈዋል። ቤንሻንጉል በአብይ አህመድ ተጨፍጭፈዋል። ነፃነት የለም። ጃኒ እንኳን ጃኒ ትንሽ እየተነፈሰች ተብላ የፈለገው ነው። ለምሳሌ እነዳልቻ መውሰድ ትችላለህ። ፊታቸው ላይ እንትፍ እየተባለባቸው ነው። ለምን የስርዓቱ አሽከሮች ባለጊዜዎች ስለሆኑ ማለት ነው። ስለዚህ ፋኖ ሲመጣ ፋኖ ሲመጣ ኦኬ ሁሉም በወርዱና በቀድሩ፣ በባህሉ፣ በቋንቋው፣ በማንነቱ፣ በታሪኩ ኮርቶ እንዲኖር ነው የሚታገለው። ለምን ተጨቁኜ ያለው እየተገደልኩ ነው። ትናንት የትፔሌፍ ስርዓት ሲገለኝ ነበር የኢህአዴግ፣ አሁን ደግሞ የኦሮማ እየገደለኝ ነው። ሰላማዊ ሰልፍ ወጣን፣ ሚሰማን አጣን። አማራጭ የሌለው ምርጫ የት ብረት አነሳን እንጂ ቅንጦት አይደለም። እኔ ቆይማ ወይ ቅንጦት አይደለም። ለምን መሰለሽ ይሄን ላረጋግጥልሽ፣ ቆይ አንዴ። ቅንጦት ወይም የስልጣን ፍለጋ አይደለም። የስልጣን ሽሚያ ቢሆን ኑሮ አብይ አህመድን ወጣ አይደግፈውም ነበር። ያወራውን ነገር በወረቀት ተጽፎ ነው የሚፈልገው። በርበረ ሰዎች እንድና ልመጣልሽ እኮ ነው ወደሱ ልመጣልሽ ነው እኮ ወደሱ ልመጣልሽ ነው ለምሳሌ ወደ አንድ ውህደት ሲፈጠር አጠቃላይ ሁሉ ውህደት ሲፈጠር ጄኔራሊ የሆነ የራሱን ሕልውና አስጠብቆ ለብሔር ብሔረሰቦች ምቹ የሆነ ስርዓት ይገነባል። ማን ያማራፋ ነው። ለዛ ማሳያ ደግሞ የኦሮሞ ጄኔራሎች ሲማረኩ አይረሽናቸውም፣ አብልቶ አጠጥቶ ትራንስፖርት ሰጡ።